ሐበሻ የባሕል ሕክምና ዘመጋቤ ጥበባት ነው። ዛሬ ደግሞ እንግዲህ ከዚህ ከሐበሻ ከባሕል ሕክምና ቤት ነው ያለነው። ከዚህ ከሕክምና እንግዲህ ዛሬ ገለጻ የማደርግላችሁ ደግሞ ስለ ደም ግፊት እና ስለ አስም ነው። ደም ግፊት እና አስምን በደንብ አድርጌ አብራላዳቸው አለው። እንግዲህ ደም ግፊት ላለበት ሰው እንግዲህ ይህ እጽዋት ነው። ይህ እጽዋት እንግዲህ እንደምታዩት እንግዲህ ትላልቅ ነው። መቅመቆ ይባላል ማለት ነው። መቅመቆ ማለት ይሄ ነው። እንግዲህ ይሄ እንግዲህ በደንብ ሆኖ ደጋ ቆላ አይልም። ቆላም ይበቅላል፣ ደጋም ይበቅላል። በሁሉም በሀገራችን ውስጥ የሚገኝ እጽዋት ነው። ይሄ በደንብ ሆኖ እንግዲህ ይታጠብና ከታጠብ በኋላ ተከትፎ እያፈሉ ደም ግፊት ላለባቸው መጠጣት ማለት ነው። ይሄ በጣም ከምንም በላይ የታየ ነገር ነው። ማየት ነው። ይሄ በነገራችን ላይ ገቢያም ይሸጣል፣ መርካቶ ገቢያም ይሸጣል። ሁሉም ገቢያ ላይ የሚገኝ ነው። እንግዲህ ትክክለኛው መቅመቆ ማለት ይሄ ነው። ለብዙ ነው እንግዲህ ዘርፈ ብዙ ነው። በነገራችን ላይ መቅመቆ ለብዙ ነገር የሚሆነው ለደም ግፊት ብቻ አይደለም። አስምንም እንደ ሳይነስ ያሉንም ብዙ ነገሮችን የሚሰራ ትክክለኛ አገር በቀል እጽዋት ነው። እነዚህ እነዚህ ነገሮች እንግዲህ አስተማማኝ የሆነ እጽዋት ነው። ይህን እንግዲህ እንደነገርኳችሁ፣ ደም ግፊት ስላለባችሁ ይህን እያፈላችሁ ብትጠጡት ጥሩ ነው ብዬ ነው እንግዲህ የምነግራችሁ። ይሄ ምንም ደጋግማችሁ ስለሚመር ነው እንጂ ብትጠጡት፣ በተለይ ጦስኝ ጦስኝ የምትጨምሩበትም ችግር የለውም። ሁለቱን በደንብ አድርጋችሁ ብትጠጡት በተሎ ለውጥ ያሳያል ማለት ነው። ለሳይነስ ሲሆን ነው። ሳይነስ እንግዲህ ይሄ እንደምታዩት ይሄ እነዚህ ይሄ አሎ መጥሎ ነው። ይሄ እንግዲህ እንደምታዩት ይሄ ፍሬ አለው። ፍሬው እንግዲህ እንደ ወቀስት ይፈለፈላል ማለት ነው። የሚፈለፈል ነው። ይሄ በደንብ ሆኖ ይደቃል። ከደቀቀ በኋላ ከዚህ ጋራ ሆኖ እነዚህ ጋር እናደርግና በአፍንጫ በማሽተት እናደርገዋለን እንደገና ደግሞ ይሄ ሳይቀር ደግሞ እንደነገርኳችሁ ከዚህ ሌሎች ጋር ሆነው በሻይ መልኩ ሲጠጣ በአስተማማኝ ሳይነስም ሳይነስ አስብን አስምን በሥነ ሥርዓት ያጠፋል ማለት ነው። ይሄኛው በነገራችን ላይ መጠጣት አይችልም። ኃይለኛ አደገኛ እጽዋት ነው። ከባድ ነው። ይሄ አይጠጣም። ለኪንታሮትም ይሆናል። ኪንታሮትን በነገራችን ላይ በአስተማማኝ የሚያወጣ ነው። ኪንታሮትንም በሥነ ሥርዓት ያወጣል ግን አብዛኛውን የምንጠቀመው እኛ ለአስም ነው። ኪንታሮትን ብዙም አንጠቀመውም ኃይለኛ ስለሆነ ነው ማለት ነው። ለሳይነስ ምንም ጥያቄ የለውም መቶ በመቶ የሚያድን ነው ይሄ የታየ የተፈተነ ነው። እንግዲህ ይህንን እንደነገርኳችሁ ለሳይነስ፣ ለአስም ከዚህ ጋር ሆኖ በማሽተት ነው። ይህ በመጠጣት አይጣል። ከዚህ ጋር ሲሆን ደግሞ እንደነገርኳችሁ ለመጠጣት ሌሎች አሉ። በመጠጣትና በማሽተት ወይም በአፍንጫ ላይ እንደዚህ በማሽተት ብቻ የሚሆኑ እጽዋቶች አሉ። የኛው ቢጠጣ ጉዳት ስለማያመጣ ነው የነገርኳችሁ። ይሄ መጠጣት አፍልቶ ቢጠጡት ጉዳት ያመጣ ምንም ምንም ምንም። እንደነገርኳችሁ ይሄ ነው፣ ነጭ ሽኩርት እና ይሄንን አድርጋችሁ ወይም አንጨብር፣ እነዚህ ሶስቱን አፍልታችሁ ቢጠጡት በደንብ አድርጎ በአስተማማኝ በአስተማማኝ ያጠፋዋል ማለት ነው፣ አስምን ወይም ሳይነሱት። ይሄ የታየ የተፈተነ ነው። ይሄ ነው፣ ይሄ አይጠጣም እንደነገርኳችሁ። ብዙ ሰዎች እንግዲህ ከዚህ ወስዳችሁ ብትጠጡት ሌላ ጉዳት እንዳያመጣ ማለት ነው። እንግዲህ ይህንን ተጠቀሙት። በተለይ ደም ግፊት ላለባችሁ ዛሬውኑ ማየት ይችላላችሁ። ከጦስ ጋራ ነው፣ ጦስ አብሮ መኖር አለበት። ይሄ በደንብ ሆኖ መርካቶ ገበያ የሚገኛ፣ በሁሉም ገበያ የሚገኝ አገር በቀል እጽዋት ነው። ሐበሻ የባሕል ሕክምና ዘመጋቤ ጥበባት ነኝ። ሌላ እጽዋት፣ ሌላ ፕሮግራም እንገናኝ። ሰላም እንገናኝ። አመሰግናለሁ